ደህና ሰላም ናችሁ ቅዱሳን የእግዚአብሔር ሰላም እግዚአብሔር ጸጋ በህይወታችሁ ላይ በዛ ይሁን እኔ ወንድማችሁ ደህና ነኝ ዛሬ አንድ መልእክት አለኝ ከሰማይ ከእግዚአብሔር ዘንድ ሀሌሉያ ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለምም ያው ነው የእግዚአብሔርን ቃል እንከፋፈላለን ለዚህ ዩቲዩብ ቻናል አዳዲስ የሆናችሁ ሰዎች እኔን ዩቲዩብ ቻናሌን እንግዲያውስ ሰብስክራይብ እንድታደርጉ አዲስ የሆናችሁ ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። ቤተሰብ የሆናችሁ ሰብስክራይብ ያደረጋችሁ ሰዎች ኮመንት፣ ላይክ አድርጉ። ክብር ለኢየሱስ ይሆን። ዛሬ አንድ መልእክት ስፔሻሊ ለአገልጋዮች ምክር አለኝ፣ ለአገልጋዮች ምክር አለኝ። ኢየሱስ ያድናል። ወደ ቆሮንቶስ ሰዎች ምዕራፍ አንድ ከቁጥር አራት ላይ ያለውን ክፍል በጌታ ኢየሱስ ስም አነባለሁ። እሺ በኢየሱስ ማነባለሁ። እንዲህም እንዲሁ ሰው እኛን እንደ ክርስቶስ ሎሊዎችና እንደ እግዚአብሔር ምስጥር መጋቢዎች ይቁጠረን። እንደነዚህም ሲሆን በመጋቢያን ዘንድ የታመነ ሆኖ መገኘት ይፈልጋል። ነገር ግን በእናንተ ዘንድ ወይም በሌላ ሰው ዘንድ ቢፈርድ ለእኔ ምንም አይደለም። እኔም በራሴ እንኳን አልፈርድም፣ በራሴ ላይ ምንም አላውቅምና፣ ነገር ግን በነዚህ አልጸድቅም። እኔን የሚፈርድ ግን ጌታ ነው ያለ ይቀጥላል ። ግን እኔ በዋናነት ትኩረት ለማድረግ የሚፈልገው ሰዎች እኛን እንደ እንደ እግዚአብሔር እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን ይላል። እንደ እግዚአብሔር ምስጢር መጋቢዎች ክብር ለኢየሱስ ሲሆን፣ አገልጋይ ምስጢረኛ መሆን መቻል አለበት። አገልጋይ ምስጢር ጠባቂ መሆን መቻል አለበት። የሰዎችን ምስጢር መያዝ መቻል አለበት። ሁሉ ወደ ሚዲያ ማምጣት የለበትም። ሁሉን ማውራት የለበትም። ሁሉን በአመት መልክ በሌላ መልክ መናገር አይጠበቅበትም ብዬ ነው የሚለው እና እኛን ሰዎች እንደ እግዚአብሔር ምስጢር ጠባቂዎች ይቁጠረን። ሰው ብዙ ነገር ያወራል፣ ብዙ ምስጢር ያወራል። ምስጢር ብሎ ለአገልጋይ ብሎ በእግዚአብሔር ፊት እንድንጸልይ ብዙ ነገር ሰው ምስጢር ስለሚያወራ አገልጋዮች ሁሉንም ወደ ሚዲያ ሁሉንም ወደ ገሃድ ማምጣት የለብንም። እኛ መናገር መግለጽ ያለብን ምንድነው ነው የኢየሱስን አዳኝነት፣ የኢየሱስን ጌትነት፣ የኢየሱስን ሁሉን ቻይነትን በአደባባይ መመስከር መናገር ነው ስራችን፣ ክብር ለኢየሱስ ሲሆን የሰዎቹን ምስጢር የእግዚአብሔርንም ደግሞ ጥልቅ የሆነውን ምስጢር ሁሉንም በመግለጽ ሳይሆን እግዚአብሔር የገለጠውን በመናገር ያልተገለጠውን ደግሞ ለእግዚአብሔር በመተው ማገልገል መቻል አለብን። አንዳንዶቻችን በጣም የሚገርመው ነገር በቃ የመያዝ እንትን አንጀታችን አይዝም። ምስጢር የሆነውንም ምስጢር ያልሆነውንም ሁሉንም በጋሃድ ነው የምናገረውና ከዚህ ብንቆጠብ አገልጋይ ለሆንን መልእክታለኝ ኔ ክብር ኢየሱስ ሲሆን እንዲህ ባይሆን ጥሩ ነው። ምስጢሮችን የመጠበቅ ነገር ብኖር እግዚአብሔርም ሰውም ደግሞ እንዳይሰናከል ለሰው በጣም ጥንቃቄ ማድረግ ብንችል ጥሩ ነው ብዬ አስባለሁ። ስለዚህ ሰዎች እኛን እንደ እግዚአብሔር ምስጠኞች ማሰብ መቻል አለባቸው። ከዚህ ውጭ የሚሆነው ነገር ጥሩ አይሆንም። ስለዚህ ይህንን ዩቱብ ቻናሌን እንግዲያው ሰብስክራይብ አድርጉ። ወዳችኋለሁ። ይህንን ትምህርት በዚህ ትምህርት እንደተባረካችሁ ተስፋ አደርጋለሁ። ወዳችኋለሁ። ሻሎም ተባርኩ።